ውዶችዬ ሾርባ በዚህ መልኩ ደርሶ ከሰላጣና ከእንቁላል ጋር አቀርብ ነው ማለት ነው። ጎል ማሻአላህ። ውዶችዬ ሾርባዬ በዚህ መልኩ ደርሷ አላያችሁ። አላ ምንም የሚጨመር ነገር የለም። ከይሸራ አድርጎ ሾርባ በአደስ ወይም በምስር ይባላል።

አሰላም አሌይኩም ራህመቱላ በረካቱ። ውዶችዬ ማለት ነው፣ ዛሬ ደግሞ ሾርባ በሰራ መጥቻለሁ ማለት ነው። እንደምታወት እዚህ ጋር ድንብላ ቅጣና ፍልፍሮም እዚህ ጋር በውሃ ዘፍ ዘፍ ያለውን እንስሩን፣ እዚህ ጋር ሽንኩርት፣ ቲማቲም እና ማዕዡን ነው ያደረኩት ውዶችዬ ማለት ነው። እየ ከሸንኩ ነው በመሀል ልጂቱ ማለት ነው። እና አሁን ከሽሜ ያለው ቲማቲም ባህራት እንደውም ባህራት መረጋተል ባህራ በቃ፣ ያላችሁን ባህራት አድርጉ። ይሄ ደግሞ የሾርባ መስሪያ ነው ማለት ነው። አብስ እያለው ከዘይት ጋር ውሃ ጨምርና ከድነዋለ ውዶች እየተወሰነችው አርጌ ሰለ

ከዛ ከድነው አለ ማለት ነው። ብዙ ቪዲዮ ሸር ላይ ውሃ ጨምሮ ከድነዋለ ማለት ነው። ከድነዋለ ይመስለኛል ማለት

እመስለዋለን ማለት ነው። ከዛ ውሃ ጨምራለሁ፣ ምክንያቱም አፍሯል ነው የያችሁት። አፍሯል ውሃ ጨምራለሁ ማለት ነው። እንግዲህ ሹርባይ በዚህ ደርሷል እና አቀንሰዋል። ልጆችን ስለወፈረ ውሃ ጨምርበት አለ የተወሰነ ማለት ነው። ብስ ሚላያቸው ብዙም ሰው እንደዚህ አድርገ ጨምሩ። እንከድነዋለሁ ማለት ነው። ስለወፈረ ነው። እዛም እንከድነዋለ። ሹርባይ እንግዲህ በዚህ መልኩ ይመስላል። ካረኮ በኋላ መክደኛው። ሌላ ምንም የምጨምረው ነገር የለም ጨውም አለው። በአራቱ ራሱ ጨው አድርጎብኝ አይልም ማለት ነው። እና ቪዲዮ ላይክ ሸር አድርጎ አድርጉ ውዶች። የቪዲዮ ስንሰራ በጣም እየተቸገረ ነው። እያችኋ በዚህ ሆነዋል እና በጣም አሪፍ ነው። ሰርታችሁ ተጠቀሙ። ቶሎ ጊዜ ራሱ አይፈጅም ማለት ነው። ምስር ነው ገንቢ ነው ማለት ነው። ምስር ባቄላ ገንቢ ምግብ ናቸው። ሰውነት አሪፍ ነው ሾርባ ያኔ። ሩዝ ሩዝ ከመብላት ሾርባ መብላትም ይሻላል። ቀለል ያለ ነው ከሩዝ ጋር ምግብ ምሰሯዊሰው ሾርባ ደግሞ አረቦች ይወዳሉ ማለት ነው። እና ቪዲዮ ላይክ ሼር እያደረጋችሁ ቤተሰብ አድርጉ። ላለሁ ባይ ባይ አመሰግናለሁ። በዚህ መልኩ ሾርባ ይህን ይመስላል። እንግዲህ እንግዲህ ሾርባችን ይከፈት ነው። بسم الله አቀረብ ያያችሁ እና እንደዚህ አድርጌ ሾርባን ጨርሻለሁ ማለት ነው። ፕሊዝ ላይክ ሸር እያረጋችሁ ቤተሰብ ሁኑ። በቃ መጨረሻ ላይ የዝምዳን ቁጥር አስከብቼ ማጥፋት ነው። ሌላ ምንም ጨምሮ የለም። ጨዋው ሁሉም አሪፍ ነው አለ ማለት ነው። ፕሊዝ ላይክ ሸር አድርጉ። ዋው ይህች ቦታ ማሻላ፣ ይህ ጋር አፍያ ጋ ምርጥ ሾርባ ጋር አደሳሰረ አላህ አላህ። ይህች እና በዚህ መልኩ ሾርባችን ይህን ይመስላል

እና ባይ ባይ። የወዳችሁት ቪዲዮ እንዳይ ተሸራ አድርጉ። ዋው ዋው ዋው።